ቤተሰቦች እንግዲህ እንደተለመደው ዛሬም ደግሞ ተልባ እየጠጣሁኝ ወደ እናንተ መጥቻለሁ ማለት ነው። በነገራችን ላይ እኔ ተልባ ያው ጠዋት ጠዋት ጠጣለሁኝ ማለት ነው። አሁን ደግሞ ያው ጾሙም ተገድፏል። ዛሬ እንግዲህ ሰኞ ነው። ጾሙም ስለተገደፈ ያው ጠዋት ጠዋት ነው የምጠጣው። በፊት ግን ያው ከሰዓት ምሳ ከመብላቴ በፊት ነበር የምጠጣ። አሁን ደግሞ በጠዋት ነው የምጠጣው ማለት ነው። ያው እንግዲህ ስለ ተልባ ብዙ ነገር እነግራችኋለሁ። ተልባ ጠቅማለሁ፣ ጠጡት፣ ተጠቀሙበት። ግን ዛሬ ዋናው ነገር የመጣሁበት ይሄን ልነግራችሁ አይደለም፣ የሆነ ምክር ነገር ልመክራችሁ ነው ማለት ነው። እሱም ምንድነው በብዛት በብዛት አረብ ሀገር ሆነን ፍቅረኛ አለን። ስለሱም አንድ አንድ ነገር እላችኋለሁ ማለት ነው። ምንድነው መሰላችሁ አንድ እህቴ ያጫወተችኝን ነገር ልንገራችሁ ማለት ነው። እግዚአብሔርን ትማሩበት አላችሁ፣ በጣም ትማሩበት አላችሁ። በጣም የምወዳት ልጅ ናት እና አጋጣሚ ነው የተዋወቅ ነው። በፌስቡክ የሆነ ልጅ ትተዋወቃለች እና በጣም ይግባባሉ። በጣም ተተግባቡ በኋላ ከተወሰነ ጊዜ በኋላ አገር ትገባለች። አገር ስትገባ በጣም ተዋደዱ፣ ተፋቀሩ፣ አብረው መኖር ጀመሩ። አንድ አመት ያክልም በትዳር ኖሩ ማለት ነው። ግን ይሄ አይደለም ይህ አይደለም። ዋናው ለነግራችሁ የፈለኩትኝ ለነግራችሁ የፈለጉትኝን ነገር እሱ ያረጋትን ነገር ነው የምነግራችሁ። ለምን አሁን ብዙ ጊዜ ሴቶች ላይ ስለሚፈረድብን ነው፣ ሴቶቹ ገንዘብ ያለው ወንድ ነው የሚያባርሩት፣ ገንዘብ ይፈልጋሉ ሴቶች፣ ገንዘብ ነው የሚወዱት ስለምትሉ ነው ይህን ነገር ለነግራችሁ የምፈልገው። እና የሚገርማችሁ በሰርጉ ቀን ማለት ነው ሰርግ ተሰርጎ ሊጋቡ ዘመድ አዝማድ ተጠርቶ እሱ የድሮ ሚስቱን ያወራል ማለት ነው። የድሮ ሚስቱን ያወራል ውጭ ላይ ሆኖ ማለት ነው። ከዛ ስንት ሰዓት ሙሉ ቢፈለግ ቢፈለግ ሲጠፋ እሷ ሚስቶ ማለት ነው ጓደኛዬ ትወጣለች ልትፈልገው ስትፈጣ ልትፈልገው ስትወጣ፣ እሱ ግን ከድሮ ሚስቱ ጋር እያወራ ነው ማለት ነው። አለውልሽ እያላት ማለት ነው። አለውልሽ ደህና ነሽ ወይ እንደሚያገባ እንኳን አይነግራት። የሚገርማችሁ ነገር ማለት ነው እና ጓደኛው በጣም የሚቀርበው ጓደኛ ምን ሆነህ ነው ስልክ ላይ እንዴ እዚህ በሰርግ ቀን ዛሬ ስልክ ላይ ይሄን ያህል ሰዓት ታወራለህ? ይለዋል። ምን ቢለው ጥሩ ነው? አይ የድሮ ሚስቴ እኮ ደውላልኝ እሷን እያወራው አንድ ሴት ማያ አይደለም የሚያወራው ሦስት አራት አምስት ሴት ነው የሚያወራው ማለት ነው። አታ ስትነግረኝ ጓደኛዬ ስትነግረኝ ማለት ነው እኔ እኔ አግብቶ እየኖረ ብዙ ሴቶችን ያወራል አለች። ቆይ ወንዶቹ ግን ምን ሆናችሁ ነው ምኑ ነው ቆይ ሁለት ግር ስላላችሁ ሁለት መውጣት ማውጣት አይቻለም ይህን ነገር ጭንቅላታችሁ ላይ ያስገቡት በተለይ በተለይ ትዳር ላይ ሆናችሁ በጣም የምትጀናጀኑ ልጅቷ በጣም ትግስቷን አደነኩላት በጣም ትግስተኛ የመጨረሻ ትግስተኛ ናት በጣም እኔ ቁጭ በየቤት ቤት ይጀናጀናል አለች ከሴጋ እኔ አላረገው እኔ ከሴጋ እየተጀናጀነ ከዛ ሰው ጋር ብሬ አልኖረ እግዚአብሔር ነው ምላቸው ከዛ እንደዛ ሆኖ እንደዛ ያንን ነገር እያየች ደግሞ ተመልሳ አረብ ሀገር መጣ። ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ደግሞ ማለት ነው እንዲሁም ሁለት ዓመት ሰርታ ምን የመሰለ ቤት ሰራች። እሱ ሰራ እዛ ሆኖ ማለት ነው። ይሄን ነገር ሁሉ እያወቀች እንደሚጀናጀን ታውቃለች። ከድሮ ሚስቱ ጋር እንደሚያወራ ታውቃለች። ሴቶቹ ራሱ ደንዝዛችኋል። አንዳንድ ያሳስበው ማለት ነው። እና ቤቱን ከሰራችና ተመልሳ ገባች። ምን የመሰለ ቤት ሁለት አመት ሰርታ ማለት ነው አሁንም ደግሞ እዛ ከሄደች በኋላ ብዙ ነገር የጎደለ ነገር አለ። አሁንም ደግሞ ተመልሳ ቤሩት መጣች። አሁን ቤሩት ነው ያለችው በዚህ ሰዓት ማለት ነው። እና ምን አለች መሰላችሁ? አሁንም ደግሞ ቤሩት ከመጣች በኋላ አሁንም ደግሞ ከሌላ ሴቶች ጋር ያወራል። ስትመጣ ስልኩን ጠልፋበት ነው የመጣችው። እና አሁንም ቢሆን ከሌላ ሴት ጋር ያወራል። ያወራል ብቻ ሳይሆን ውሰዱኝ እያለ ነው የሚያወራው። እንደውም በአሁኑ ሰዓት ማለት ነው እንደውም አንዷ ውጭ ነው ያለችው፣ ውሰጅን ካልወሰድሽኝ እያለ ነው አሁን የማጠራት። እንግዲህ ችኗ አስቡ። እንግዲህ ቤት ሰርታለች፣ እንደገና ደግሞ የቤት እቃ ልትገዛ ነው የመጣችው። አስቡት እንግዲህ። እንዴ ቆይ ወንዶቹ ግን ምን ሆናችሁ ነው እንደዚህ ውሻ የሆናችሁት? እግዚአብሔርን ለምንድን ነው አንድም አይበቃችሁ? እኔ በጣም ነው የገረመኝ ታሪኳን ስነ። በዛ ላይ ደግሞ ትዕግስቷ ትዕግስቷ ነው ትዕግስቷ፣ በጣም ነው የገረመኝ። ሰው እንዴት ይህን ያክል ትዕግስት ይኖረዋል? እኔ አልችልም እግዚአብሔር አልችልም። እና ጭራሽ አሁን ደግሞ ከሌላ ሴቶች ጋር እያወራ አንዷን ደግሞ አረብ ሀገር ነው ያለችው ውሰጅኝ እያላት የተማፀናት። አሁን ምን ይላታል? ባጃጅም አይደለም ከባጃጅ ሌላ ደግሞ የሆነች መኪና አለች አራት እግር ያላት እኔ ስሟ ጠፋብኝ። እሷን ታልገዛሽልኝ አላት። እሱንም እትገዛለት እወስናለች ወስናለች። ግን እኔ ምን እንዳልኩ ታውቃላችሁ እውነት አንቺ ይህን ሁሉ እያወቅሽ ይህን መኪና ከገዛሽለት፣ አንቺ በቃ ጭንቅላትሽ መስራት አቁሟል አልኳት። ቆይ እናንተ በእኔ ቦታ ብትሆኑ ምን ትሏት አላችሁ? ምን ትሏት አላችሁ? እኔ ግን እንዳትገዥለት ግዥለት ብዬ ነው የመከርኳት። የምር እንዴ ሴቶቹ ምን ሆናችሁ ነው? ስትወዱ ይህን ያክል ማንተና ትበሉ እንዴ? ሴቶቹ የማይፈልጋችሁ ወንድ ላይ ሙጭጫ ትበሉ። በተለይ በተለይ ሁሉም የሚያምረው ወንድ አያስፈልግም በቃ ሁሉም የሚያምረው ወንድ አያስፈልግም። አሁንም ስትመጣ ስልኩን ጠልፋበት የመጣችው የሚያወራው ሴት የለም እንዴ እናንተ ወንዶች ግን ምን ጉዶች ናችሁ? እኔ እንደዚህ ስል ሁሉም ወንድ አንድ ነው እያልኩኝ አይደለም ግን፣ እግዚአብሔር ነው የምላችሁ፣ ከመቶ አምስት ሰው ብታገኙ ነው ጥሩ ወንድ ንጹህ ወንድ ማለት ነው። ከመቶ አምስት ቢገኝ ነው፣ ከዛ ውጭ ግን የለም። አረ ለጠጣበት እናቴ ስለዚህ ሴቶቹ ጭንቅላታችሁን አሰሩት። የማይፈልጋችሁ ሰው ጋር አትሟጨጩ በቃ ታልፈለጋችሁ አልፈለጋችሁ። በገንዘብ ለመያዝ አትሞክሩ። እኔ ልጅቷን በደንብ አድርጌ መክሬያታለሁ። ብር እንዳትልኪ ብያታለሁ እና እስካሁን አላከችለት ከመጣች ው ስድስት ወር ምናምን ሆኗታል። መኪና ልትገዛለት እያሰበች ነበር፣ ብር እያጠራቀመች ነበር። እንዳው እንዳትልኪለት አልኳት። ትክክል ነኝ አይደለሁም? ይህን ኮሜንት ላይ አስቀምጡልኝ። እንጉድ እኮ ነው። ይህን ያክል መስዋዕት እያደረገችለት እንዴት ሰው መስዋዕት እንዲያረተው። አንዳንድ ወንዶች ግን እግዚአብሔርን አምላችሁ። እናንተ ችግር አለባችሁ። ሰውን ጨምራችሁ የምታሰድቡ ወንዶች ማለት ነው እንዴ ስንት ዓመት ልትኖሩ ነው? ስንት ዓመት የምትኖሩበትን እድሜ ግን ታውቁታላችሁ? ብቻ እኔ ቃላት የለኝም። ግን መሆን ስልኩ እንትን አሁን መኪና እንዳትገዛለት ብር እንዳትልክለት እኔ ከልክያት አለው ማለት ነው። እሷም ለጊዜው ተቀብላለች። በኋላ ላይ ሀሳቧን ትቀይር አትቀይር አላውቅም። ግን እናንተ ብትሆኑ ምን ትመክሯት አላችሁ ነው እውነት በሴት ልጅ ግፍ የምትሰሩ ወንዶች ተው፣ እናት አላችሁ፣ እህት አላችሁ፣ ተው ጥሩ አይደለም። የእውነት ያቺ ሴት ስለወደደቻችሁ መስዋዕት ብዙ መስዋዕት ልታደርግ ትችላለች። ግን ደግሞ እንዴ ስለወደደቻችሁ ስለወደደቻችሁና ስላፈቀረቻችሁ እንትን አትበሉ ማለት ለመጉዳት አትሞክሩ፣ ለመጠቀም አትሞክሩ። ጭራሽ ቤት ሰርታ መጣ፣ የቤት ዕቃ ተሟላ መጣ አሁንም ደግሞ መኪና ግሽሊ ብሎ እሱ ለት ገዛለት እየተሯሯጠች እሱ፣ ግን ከሌላ ሴት ጋር ነው የሚጀናጀ። ነው እንዴት ነው ግን ህሊናችሁ የሚፈቅድላችሁ? እንዴት ነው?